ደሴደርሰአይገበረይይማኖእ ሰተማሪዎች ሆነው እዚ ያሉ ዳውሮ ውስጥ ያሉ ምእመናን ልጆቻችን ናቸው። የመንፈስ ቅዱስ ቤተሰቦችና እና ለልጆቻችን በአካል ሄደን ደርሰን ልጆቻችን ባንጎበኛቸውን በገንዘባችን ልንረዳቸው ይገባል ብሎ ከአስር በላይ ሊቃነ ጳጳሳት በዚህ ቦታ ገንዘብ ስጦታቸውን አበርክተዋል። ታዲያ ይህ ብቻ ሳይሆን ከሀገር ውጭ ቅድም ከተቆጠሩት በቁጥር ከሰማናቸው ገንዘብ አብዛኛውን የበለጠ ያገዙን በአሜሪካና በአውሮፓ ያሉ ኢትዮጵያውያን ኦርቶዶክሳውያን ናቸው እና እነሱን እንድታመሰግኑ ይፈልጋሉ። ምክንያቱም ያቀናጀናቸው በውጭ ሀገር ችግራችንን የአካባቢ ሁኔታ ካስረዳናቸው በኋላ ይህን ቦታ እንዴት መርዳት እንዳለባቸው ተግተው ነቅተው የዚህም ቦታ እናንተ ከምታስቡት በላይ የሚቆጫቸው የሚያስቡ ለዚህ ቦታ ተጨንቀው ወጥተው ወርደው ብዙ አስተዋጽኦ የሚያደርጉ ኢትዮጵያውያን ኦርቶዶክሳውያን በውጭ ዓለም አሉ እና እንኳን ደስ አላችሁ። ገንዘባችሁ እዚህ ላይ ስለዋለ፣ እውቀታችሁ እዚህ ላይ ስለዋለ ደስታዬን ለነሱ ሊገልጽላቸው እወዳለሁ። ቅድም ሲያስተምሩ የነበሩ ሲመክሩን የነበሩ ብፁዓን ሊቃነ ጳጳሳት ብፁዕ አቡነ ኤልያስ እና ብፁዕ አቡነ መልከጼዴቅ ብዙ ስራ እንዳላቸው ሁላችሁም እንደምታውቁ ሁሉ ከእናንተ ያንለይም ብለው ያለቻቸውን ያችን ሰዓት ፍቅራቸውን ገልጸው መክረው አስተምረው ሄደው እና በሄዱበት በሚጓዙበት መንገድ ሁሉ እግዚአብሔር ከነሱ ጋር ይሆን። ምክንያቱም በተለይ ብፁዕ አቡነ መልከጼዴቅ ሁሉ ጊዜ የሚጠይቁ ይህንን ቦታ የት ደረጃ ደረሰ ተብለው ከሀገር ስብከታቸው መድበው ለእኛም በረከቱ ይድረሰን ብለው ይህን ቦታ ከሚከታተሉ አባቶች አንዱ ናቸው እና እነዚህ ደግሞ ዛሬ እዚህ እነሱን ሸኝተው እዚህ የተቀመጡ ብፁዓን ሊቃነ ጳጳሳት ብፁዕ አቡነ ፊልጶስ፣ ብፁዕ አቡነ ገሪማና ብፁዕ አቡነ ኒቆዲሞስ ብዙ ስራ አላቸው። ከዚህ በፊትም ግን ተመላልሰው ሀገር ስብከታችን በተለያየ መንገድ ሲጎበኙ ሲመለከቱ ነበርና እንደ አጋጣሚ ብፁዕ አቡነ ኒቆዲሞስ መጀመሪያ ወደዚህ ስመጣ አብረው ከኔ ጋር የመጡ ናቸውና የዛሬ ሁለት ዓመት፣ የዛሬ ሶስት ዓመት የት እንዳረፍኩ ስለሚያውቁ ዛሬ ደግሞ ማረፊያው ተሰራ የተባለው ምንድን ነው ብለው ደስታቸውን ለመግለጽ ከኛ ጋር ተገኝተዋል። እንዲሁም ብፁዕ አቡነ ገሪማ በአጠቃላይ በሌላ በኩል ሀገረ ስብከታችን ሰፊ ስለሆነ በሌላም በኩል መጥተው ቦታውን እየጎበኙ እየባረኩ እያስተማሩ ይህንን ቦታ እንደ ቦታቸው የሚመለከቱ ሊቃነ ጳጳሳት ናቸውና ብታመሰግናቸው ደስ ይለኛል። ይህ ቦታ እንግዲህ ዛሬ በስድስት ሊቃነ ጳጳሳት ተባርኳል፣ ተቀድሰዋል። ቦታው ሲባረክ ሕዝቡ ተባርኳል። ህንፃው ሲባረክ በህንፃ ውስጥ ያሉ የምንጠቀምባቸው የምናርፍባቸው ቦታዎች ተባርከዋል። እናንተ ተባርካቸዋል እና ለዚህ በረከት ያበቃቸው እግዚአብሔር የተመሰገነ ይሆን። እንግዲህ ይህን ቤት ሰርተናል ለማለት ብዙም የሚያስደፍረን ነገር ባይኖርም የተወሰነ ኃይል አድርገናልና የበለጠ መስራት እንዳለብን ይህን ህዝብ ይዘን ከዚህ ህዝብ ጋር ሆነን ትዝላችሁ እንደሆነ አላቅም። የዛሬ በተለይ 2015 እዚህ በመጣበት ሰዓት በሬዎቻችሁን፣ በጎቻችሁን፣ ፍየሎቻችሁን፣ ቅቤያችሁን፣ አጠቃላይ በሽልማት መልክ የሰጣችሁን ሁሉ ያንን ሰብስቤ ነው ይሄ ቦታ መሰረት እንድጣል ያደረግኩት። ዛሬም ያመጣችሁት ገንዘብ፣ ዛሬም ያመጣችሁት ሀብት ንብረት ለሌላ ነገር የሚውል አይደለም። ዞሮ ዞሮ ለዚህ ቤት ነውና፣ አጥር የሌለው ቤት ምን ያህል ከባድ እንደሆነ ታውቃላችሁ። እና አጥሩ ተሰርቶ አላለቀ። ጽሕፈት ቤት የለንምና ያንን ጽሕፈት ቤት መስራት አለብን። እንዳትቀየሙኝ፣ የሰጣችሁን ስጦታ መልሼ ለሀገራችሁ ለቤታችሁ ለማዋል እንዲፈቀድልኝ እጠይቃችኋለሁ። ይህ በሬውም የሉም ቅቤውም፣ አጠቃላይ የተሰጠኝ ስጦታ በግል ደረጃ የተሰጠኝ ምናልባት ሀገር ያበረከተ ነገር ሊሆን ይችላል። እሱን መልስ እንዳትሉኝ እንጂ እሱ አይመለስምና ሌላውን ሁሉ መልሼ ለዚህ ቦታ ስራ እንዲጎል እናንተም ስለፈቀዳችሁልኝ አመሰግናችኋለሁኝ። የዳውሮ ዞን አስተዳደር ከዚህ በፊት መቶ ሺህ ብር ቃል እንደገባ ያንንም እንደከፈለ አውቃለሁ እና ዛሬ ግን ባዶ እጃችን እዚህ መቆም የለብንም ብለው ከአስተዳደሩ ጽህፈት ቤት የተላከልን ሀምሳ ሺህ ብር በእጃችን ገብቷል። እና አመስግኑልን። ከዚህ በፊትም የከተማ አስተዳደር አምሳ ሺህ ብር ሰጥቶን ነበር እና በነዛ ሁሉ ነው እንግዲህ ይህንን ስራ ልንሰራ የቻል ነው። ይህ ቦታ ገና ብዙ ለመስራት የታሰቡ ስራዎች አሉ። ማሰልጠኛ ያስፈልገናል። ትላልቅ ህንፃዎች ያስፈልጉናል። መሬቱ ሰፊ ስለሆነ፣ የመሬታችን አቀማመጥ እንዴት እንደሆነ እንደምትመለከቱት፣ ይህንን ቦታ በአግባቡ መጠቀም ስላለብን፣ በዚህ ቦታ ብዙ ጉልበት ይጠይቃል ገና ብዙ ሀብትም እጠይቃል እና ይሄንን ተረባርበን ለዚህ እንዳበቃን ሁሉ ነገ የምናስበውንም ነገ ለመስራት ያቀነውን ሁሉ ከእናንተ ጋር አብረን እንሰራለን ብዬ ተስፋ አደርጋለሁ። በአጠቃላይ ይህ ስራ እንዲሰራ የተቋቋመው ኮሚቴ በፊት ቅድም በሪፖርቱ ላይ እንደሰማችሁት አንድ ስራ በሚሰራበት ሰዓት በስራው መካከል አንዳንድ ነገሮች ልዩነቶች ይኖራሉና ያንን በማቻቻል ያንን በማስተካከል ብዙ ጥረት ተደርጎም ጭምር ነውና ይሄንን ሀሳባችን የመጀመሪያውን ተቀብለው የመጀመሪያ ኮሚቴዎች ሆነው ይሄን እንዲጀመር እስከ ሰባ ፐርሰንት ደረጃ ያደረሱ ወንድሞቻችን አሉና የመጀመሪያ ኮሚቴዎቹን ከልብ ላመሰግናቸው ይወዳለሁ። ሰላሳ ፐርሰንቱን ደግሞ በሚገባ ተጠቅማችሁ ያን አስተካክላችሁ ያሉትን ችግሮች ፈታችሁ ይህ ቤት እንዲመረቅ ስላደረጋችሁ ለእናንተም የመጨረሻ ደረጃ የተመረጣችሁ ኮሚቴዎች ምስጋና አቀርባለሁኝ። የሀገር የስራ መምሪያ ውስጥ በተለያየ ቦታ ያላችሁት የአድባራት እና የገዳማት አስተዳዳሪዎች፣ በተለይ በተለይ የወረዳ ሊቃነ ይህንን ስራ እንድንሰራ ተግታችሁ ጠንክራችሁ ይህንን በማድረጋችሁ እግዚአብሔር ፈቅዶ በዘመናችሁ ይህንን ሰርታችሁ ለደብሮ ኦርቶዶክስ ምእመናን ስላበረከታችሁ ከልብ አመሰግናችሁ አለሁኝ። በስተ መጨረሻ እንግዲህ ይህ ስራ ሲሰራ ለአንዲት ቤተክርስቲያን ብቻም ሳይሆን ለአካባቢም ነውና የዚህ የወረዳውም ማለትም የከተማ ከንቲባ ጽህፈት ቤት እንዲሁም የዞኑ ዋና መቀመጫ እዚህ ስለሆነ ከዞኑ መቀመጫ ጽህፈት ቤት ደግሞ አጠገባቸው ስለሆን ድንበርተኞች ስለሆን አብረን ነገ ደግሞ የበለጠ ለመስራት የበለጠ እንዲመቸን ለመመካከር አመቺ እንዲሆን መናበባት ወደፊት ግቢውን ስናጥር ድንበርተኞች ስለሆን ቡና ተጠራርተን የምንጠይቅበትም የምንጠጣበትም በዚህ በኩል በርን ከፍታለን ብለን ተስፋ እናደርጋለን። እናንተም ለስራ ስትመጡ ተቻኩላችሁ መታችሁ ቁርሳችሁን ሳትበሉ ከቀራችሁ ይህ ቤት ደግሞ ቁርስ አዘጋጅቶ ወደ ስራችሁ እንድትገቡ በዚህ በኋላ በኩል በር እናዘጋጃለን ብለን ተስፋ እያደረግን ነውና ያ ማለት ቤታችሁ ነውና ሌላ አይደለም። እናንተም ከሰማችሁን፣ እኛም ከሰማናችሁ ብዙ ልንሰራ እንችላለን። በዞናችን ላይ በሀገረ ስብከታችን ላይ ብዙ ስራዎች እንሰራለን። አንዳንድ ቅሬታዎች በየገጠሩ በዞናችን የሚሰሙ ነገሮች አሉና የተፈቱ ነገሮች አሉ። በኦርቶዶክሳውያንና በመንግስት በኦርቶዶክሳውያንና በሌሎች ሃይማኖቶች መካከል ያሉ አንዳንድ ልዩነቶች አሉና እነዚህ ነገሮች ካሉ ለነገ ለምናስቡ ልማት ለምታስቡት ልማት አመቺ ስለማይሆን መፈታት ያለባቸው በጣም ቀላል ነገሮች ናቸውና ህዝባችንና መንግስትን ህዝባችንና ህዝባችን እያነታረኩ ያሉ ነገሮች፣ እነዚህን ደግሞ በቅርበት ተከታትለን ተከታትላችሁ ከፈታችሁ ዳውሮን ናስ ደውሮን ወርቅ ብቻ ሳይሆን ደውሮን አልማዝ ማድረግ እንችላለን ብዬ አምናለሁ። ታዲያ ይህን የደውሮ ህዝብ ይህን መልካም ህዝብ አግኝተን አለመሳት ከዚህ ህዝብ ጋር አብሮ አለመሮት ከዚህ ህዝብ ጋር በችግሩ ጊዜ አብሮ ሲያለቅስ ሳናለቅስ፣ ሲደሰት አብረን ካልተደሰትን፣ ይህን እድል ሳንጠቀም ከቀረን ከኃጢአት የሚተናነስ አይደለም። ምክንያቱም ህዝብ ያጠገብ ላይ ካለ አለመስራት ራሱን የቻለ ኃጢአት ነው እና በዚህ ኃጢአት ውስጥ እንዳንገባ ይህንን መልካም ህዝብ እንዴት መጠቀም እንዳለብን፣ ከዚህ ህዝብ ጋራ እንዴት መጓዝ እንዳለብን ይህ ትንሹ ምልክታችን ነው። ዛሬ ተሰራ የምንለው ትንሹ ምልክታችን ነው። የበለጠ እንድንሰራ፣ የበለጠ ወደፊት ብዙ ስራዎች እንድናከናውን አብረን ስንደማመጥ ለሀገር የሚበቃ ለሀገር የሚተርፍ ሀገር የሚጠራበትን ስራ ሰርተን ህዝባችንን ወደፊት የበለጠ እናስደስታለን። አስደስታ ለን ብዬ ተስፋ አደርጋለሁ። ከዚህ በመቀጠል ብዙ ንግግሮች ተደርገዋል እና ሽማግሌዎችን መርቀውናልና ሁለት ብፁዓን ሊቃነ ጳጳሳት አሉ። ድምጻቸውን እስካሁን አልሰማንምና ትንሽ ትንሽ ቢናገሩ ትንሽ ትንሽ ቪዲዋችሁ ምን ይመስላቸዋል? አትፈቅዱላቸው ድምጻቸው ሳይሰማ እንደዚህ ደርሶ ከተመለሱ የብፁዕ አቡነ ገሪማ ድምፅ ምን ይመስል ነበር፣ የአቡነ ኒቆዲሞስ ድምፅ ምን ይመስል ነበር? ብላችሁ በየመንገዱ እያሰላሰላችሁ ቤታችሁ ገብታችሁም ከምትጨነቁ ድምፃቸውን ሰምታችሁ ብትሄዱ የበለጠ ጥሩ ስለሚሆን አሁን የመጀመሪያውን ንግግር የሚያደርጉልን ብፁዕ አቡነ ገሪማ እዚህ መጥታ